በህገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካላችሁ ወደ ቤት እንዲመጡ ለመናገር ጊዜው አሁን ነው ሲሉ አምባሳደር ኤርቬን ማሲንጋ ተናገሩ። ጥብቅ ማስጠንቀቂያን አምባሳደሩ የሰጡ ሲሆን ስለ ጉዳዩ የወጣውን መረጃን በስፋት እናስደምጣቸዋለን። አቶ ሽመልስ አብዲሳ ያልተጠበቀን መልእክት አጋርተዋል። አቶ ሽመልስ አብዲሳ የኦሮሞዝ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉም በማህበራዊ ትስስር ገጻ ሳይታቸው ላይ በኦሮምኛ ያሰፈሩትን ሙሉ መልእክት በዝርዝር መረጃችን እናስደምጣቸዋለን። በሌላኛው መረጃችን ደግሞ የትዳር አጋሩን ድል ባለሰርግ ደግሶ አግብቷት ሲያበቃም ከቀናት በኋላ የገደላት ግለሰብ የፍርድ ብይን ተሰጠው። መላ ኢትዮጵያውያንን አሳዘኑና ልባቸውን ሰብሮ የነበረው በትግራይ ክልል ውቅሮ ከተማ የተፈጸመውን አሰቃቂ ድርጊትና የተሰጠውን ብይን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በትግራይ ጦርነት ምክንያት ግዙፉ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 በህገ ወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካሏችሁ ወደ ቤት እንዲመጡ ለመናገር ጊዜው አሁን ነው ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቬን ማሲንጋ አሳስበዋል። አምባሳደሩ በኤምባሲያቸው በኩል ባወጡት መግለጫ አሜሪካን አስተማማኝ ጠንካራና የበለጸገች ለማድረግ ፕሬዚደንት ትራምፕ የአሜሪካ የኢሚግሬሽን ዜጎች መከበራቸውን እያረጋገጡ ነው ብለዋል። አክለውም በህገ ወጥ መንገድ ወደ አሜሪካ ለመግባት በሞከር ቪዛ ለማግኘት የማግኘት ሟሸት ያለ ህጋዊ ፍቃድ መስራት ወይም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትልም ገልጸዋል። ቅጣቱም እስር፣ ከሀገር መባረንና ወደፊት የአሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣልን እንደሚያካትትም ተናግረዋል። የአሜሪካ መንግስት ዜጎች በህገወጥ መንገድ ወደ ሀገር ውስጥ እንዲገቡ በሚረዱ ላይም እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃውም ህገወጥ ስደት እንዲቀጥል የሚፈቅዱ ህገወጥ የሰዎች አዘዋዋሪዎች እናም የ የውጭ መንግስት ባለስልጣናት እንደሚያካትም ገልጸዋል። አክለውም በህገ ወጥ መንገድ መግባት የአሜሪካን ህጎችም መጣስ ብቻ ሳይሆን ደህንነትን አደጋ ላይ ይጥላል ያሉም ሲሆን በህገ ወጥ መንገድ በአሜሪካ ውስጥ የሚገኙ ዜጎችም በመንግስት ከመያዛቸው በፊት አሁኑኑ ወደ ሀገራቸው እንዲመለሱም አሳስበዋል። ወደ ቀጣይ መረጃችን ስናመራ ባለቤቱን አሊያም የትዳር አጋሩን ድል ባለሰርግ ደግሶ አግብቷት ሲያበቃ ከቀናት በኋላ የገደላት ወንጀለኛ ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ መወሰኑ ተሰምቷል። የግድያ ወንጀሉ በወረሃ ጥቅምት 7 2017 ዓ.ም በውቅሮ ከተማ ነው የተፈጸመው። ሟች ሙሽሪት ሊዲያ አለም እሁድ ተድራ ሐሙስ በባለቤቷና ሙሽራው በጭካኔ ተገላለች። ገዳዩ ወንጀለኛ ግድያውን ፈጽሞ ወዲያውኑ ለፖሊስ እጅ መስጠቱን ከዚህ ቀደም በተለያዩ ማህበራዊ ትስስር ገጾች ላይ በስፋት መረጃው መጋራቱ ይታወቃል። ጉዳዩ ሲከታተል የቆየው የምስራቃዊ ዞን ማዕከላዊ ፍርድ ቤት መጋቢት 25 ቀን 2017 ዓ.ም ከ ከስድስት ወር በኋላ በዋለው ችሎትም የመጨረሻ ውሳኔውን አስተላልፏል። ፍርድ ቤቱ በውሳኔው ገዳይ ወንጀለኛው ከሟቻ ጋር በተፈጠረው አለመግባባት በመነሳት ጎሮሮዋን አንቆ በመግደል ከሞቷ በፊትም ሁለት አይኖቿን ጎልጉሎ በማውጣት እጅግ አሰቃቂ በሆነ መንገድ መግደሉን አረጋግጫለሁ ብሏል። ግለሰቡ በወንጀለኛ መቅጫ ሕግ 539 ቅንፋን አሌታ መሰረት በእድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ሲልም የመቀለ ፖሊስ ዘግቧል። ወደ ቀጣይ መረጃችን ስናመራ አቶ ሽመልስ አብዲሳ ያልተጠበቀን መልእክት አጋርተዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በመልእክታቸው አነጋጋሪ የተባለን ጉዳይ አንስተዋል። አቶ ሽመልስ አብዲሳ የኦሮሞ ሕዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ አስፍረዋል። ሽመልስ የመንግስትን ለውጥ አስመልክቶ በኦሮምኛ ባስተላለፉት መልእክትም ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑን ጠቁመዋል። ሽመልስ ለኦሮሞ ህዝብ ጠላትና ደንቃራ የሆኑ አካላት ለውጡን ወደ ኋላ ለመመለስ ሲሰሩ ነበር በማለትም ስማቸውን ያልጠቀሷቸውን አካላትም ወቅሰዋል። ዛሬም እነዚህ አካላት ከኦሮሞ ህዝብ ጋር ተመሳስለው ለኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው ያሉት አቶ ሽመልስ አብዲሳ ሆኖም ማሰባቸው ሊሳካላቸው አልቻለም ብለዋል። የኦሮሞ ህዝብ ከዚህ መንግስት ጋር በጽናት የቆመው ችግሮች ሳይኖሩ ቀርተው አይደለም ብለዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውኩ ኃይሎች መኖራቸውን ጠቅሰው እነዚህ ኃይሎች አጥፍቶ የህዝቡን ሰላም ማረጋገጥ አልተቻለም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሳሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነም አቶ ሽመልስ አብዲሳም አውስተዋል። ወደ ቀጣይ መረጃችን ስናመራ የግዙፉ ግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገለጸ። ለሁለት ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚያመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የ አምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪኪዋ ሐሙስ መጋቢት 25 ቀን 2017 ዓ.ም ገልጸዋል። ብይኑ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረጉ ግዙፍ የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዎንታዊ እርምጃ ነው። ለፍትህ መንገድ የሚከፍትና ታላላቅ የቴክኖሎጂ መድረኮችን ተጠያቂ የማይሆኑበት ጊዜም ያለፈበት መሆኑን የሚያሳይ ነው ሲሉ መናገራቸውንም አምነስቲ በአወጣው መግለጫ ላይ አስፍሯል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የሁለት ቢሊዮን ዶላር ካሳ እንዲከፍል ክስ የተመሰረተበት ከሁለት ዓመታት በፊት ታህሳስ ወር ላይ ነበር። የሜታ የግብ ባለሙያዎችም ቡድኑ በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚልም ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከያ አቅርቦ የነበረ ቢሆንም የኬንያው ፍርድ ቤትም ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታ በኬንያ ከተከሰሱት መካከል የትግራይ ተወላጅ የሆኑት አባቱ ፌስቡክ ላይ በተለጠፈ ጽሁፍ ምክንያት የተገደለበት አብርሃም ማዕረግ አንዱ ነው። በባህርዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማዕረግ አማረ በብሔራቸው ላይም ያነጣጠረ በፌስቡክ በወጣ ጽሁፍ ምክንያት በጥይት ተገድለዋል። የጽሁፍ የፕሮፌሰር ማዕረግን ስምና አድራሻ የያዘ እንዲሁም እንዲገሉት ጥሪ ያደረገም ነበር። አባትየው ከመገደላቸው በፊት አብርሃም እነዚህ ጽሁፎች እንዲነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበረም ክሱ ያትታል። ጥቃቱን የፈጸሙት ግለሰቦችም በአካባቢው የሚተላለፉ ሰዎች ፕሮፌሰር ማረግን እንዳይረዷቸው ስላስጠነቀቁ ማንም ሰው ሊያተርፋቸው አልሞከረም። ፕሮፌሰር ማረግ ከተተኮሰባቸው ከሰባት ሰዓታት በኋላ ጥቅምት 24 ቀን 2014 ዓ ም ህይወታቸው አልፏል። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርት ካደረገ ከሶስት ሳምንታት በኋላ ነው። አባትየውን ከገደሉ ከስምንት ቀናት በኋላም ነበር። ፌስቡክ የጥላቻ ንግግሩን ቢያስቆም እናም በገጹ የሚለጠፉ ጽሁፎችን በአግባቡ ቢያጣራ ኑሮ አባቴ አይሞትም ነበር ሲልም አብርሃም ከዚህ ቀደም ለቢቢሲ ተናግሮ ነበር። አብርሃም ለፍርድ ቤት በሰጠው ምስክርነት የፌስቡክ አልጎሪዝም ጥላቻ አዘልና ግጭት አነሳሽ መልእክቶችን እንደሚያስተዋውቅም ተናግሯል። መሰል ይዘቶች የተጠቃሚዎችን ተሳትፎ ስለሚጨምሩ እንደማይወገዱም አክሏል። ሌላኛው ከሳሽም የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍሳ ተክሌ ናቸው። አቶ ፍሳ በ ሁለት ዓመቱ ጦርነት ወቅትም በኢትዮጵያ ይሰሩት በነበረው የሰብአዊ መብት ስራዎች የበይነ መረብ ጥቃቶችን አስተናግደዋል። በኬንያ ነዋሪነታቸውን ያደረጉት አቶ ፍሳ በፌስቡክ በተሰራጩ ይዘቶች ምክንያትም ለደህንነታቸው እንደፈሩም ገልጸው ነበር። ከሁለቱ ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋጅ ተቋም ናቸው በሜታ ላይ ክሱን የመሰረቱት። ከሳሾቹ በፌስቡክ ላይ ከተሰራጨው ጥላቻ ጋር በተያያዘ ለደረሰባቸው ጉዳትም የሁለት ቢሊዮን ዶላር ካሳ እንዲከፍላቸው እንዲሁም የፌስቡክ አልጎሪ ቱሪዝም ላይ ለውጥ እንዲደረግም ይሻሉ። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።